የአሜሪካ ዓለም አቀፍ የስለላ ድርጅት ወይም ደግሞ በአጭር አጠራሩ ሲአይኤ ተብሎ የሚጠራው ድርጅት ታቦተ ጽዮንን ለማግኘት የተጠቀመበትን መንገድና እንዴት አድርገው ዲስክራይብ እንዳደረጉት ዲክላሲፋይ ከተደረገው ወይም ደግሞ ለሕዝብ ከተለቀቀው ዶክመንታቸው በተለይ በ1988 ዲሴምበር 5 ከተደረገው ሙከራ አንጻር እንዴት አድርገውን ያን ነገር ሊሰሩት የቻሉት የሚለውን ጨምሮ ኤክስፕሌን አድርግላችኋለሁ በዚህ ቪዲዮ። ወደ ቪዲዮ ከመሄዳችን በፊት ግን ሰብስክራይብ ማድረግ አትርሱ። ኮሜንት ላይ ደግሞ የተሰማችሁን ሀሳብ ግልጽ አድርጉልኝ። ከዛ ጋር የተያዘ ሌላ ቪዲዮ እንድሰራላችሁ የምትፈልጉም ከሆነ ደግሞ ኮሜንት ላይ ጻፉልኝ። ሰብስክራይብ ማድረግ፣ ላይክ ማድረግ እና ለሌሎች ሸር ማድረግ ደግሞ አትርሱ። ሁሌም ስለምትከታተሉኝ እና ስለምታበረታቱኝ አመሰግናለሁ። ሶ ምንድ ነው ሲአይኤ እንዲሁም ደግሞ ዲፌንስ ኢንቴሊጀንስ ኤጀንሲ ወይም ደግሞ የመከላከያ የደህንነት ድርጅት እንዲሁም ደግሞ የዩኤስ አርሚ ኢንቴሊጀንስ ኤጀንሲ በ1970ዎቹ ጀምሮ ከኮልድ ዋር ወይም ደግሞ ከቀዝቃዛው የዓለም ጦርነት ከሚባለው ጊዜ ጀምሮ ራሻዎች ሳይኪክ ኤቢሊቲ ወይም ደግሞ ምጡቅ የሆነ አእምሯቸውን በመጠቀም ልክ በዚህ ምድር የሌለን ነገር የማየት ክህሎት ሁሉ እያዳበሩ ነው የሚል ስጋት ስለነበራቸው በሰዓቱ የሪሞት ቪውንግ ወይም ደግሞ አውት ኦፍ ቦዲ ኤክስፒሪየንስ የሚባለውን ሰዎች በሜዲቴቲቭ ስቴት ሆነው ከሰውነታቸው ወጥተው ሪሞትሊ የሆነ ቦታ ሂደው የተደበቀን ሚስጥር ለማውጣት የስለላ ስራ ለመስራት የሚጠቀሙበት መንገድ ነው። ይህንን ለማድረግ በዛን ጊዜ የተጠቀሙበት ዋናው አንደኛውና መሰረታዊ አሰራር ምንድን ነው? ሪሞት ቪው የሚያደርጉ ሰዎች ሁለት ስድስት ስድስት ዲጂት ያላቸው ቁጥር እዚህ እንደምታዩት ስድስት ስድስት ዲጂት ያላቸው ቁጥር ይሰጣቸዋል። ሲሰጣቸው ከፖስታ ተደርጎ ሌላ ምንም የሚሰጣቸው ነገር የለም። ባዶ ክፍል ነው የሚያስቀምጧቸው። ስለ ፕሮጀክቱ ምንነት ምንም የሚገለጽላቸው ነገር የለም። እነሱ ያንን ተጠቅመው ኤክስፕሌን ነው የሚያደርጉት ማለት ነው ያንን ነገር የሚያዩትን ቪዥዋላይዝ የሚያደርጉትን ነገር እንደዚህ አይነት ነገር አየው፣ ቅርጹ ይህን ይመስላል፣ እዚህ ጋር እንደዚህ የተያዘ ነው በናም በሚል ነው በደንብ ኤክስፕሌን የሚያደርጉት። እና ይሄ ሪሞት ቪዊንግ የሚባለው ነገር የመጣው በዛን ጊዜ ራሻዎችን ከመፍራት የተያዘ ጉዳይ ጋር ሆኖ ስታንፈርድ ሪሰርች ኢንስቲትዩት ወይም ደግሞ ኤስ አር አይ የሚባል በዛን ጊዜ የክሌር ቮያንስ ወይም ደግሞ ሪሞት ቪውንግ ላይ ትኩረት አድርጎ የሳይኪክ አቢሊቲን ለማዳበር ተብሎ የተዘጋጀ ነው። በ1972 የነበረ ፕሮግራም ነው። ከዛ ሲቀጥል በዚህ ፕሮግራም ላይ ከተሳተፉትና ሌሎች ተመሳሳይ ፕሮግራሞች ላይ ከነበሩት ሰዎች በዋና በዋናነት የሚጠቀሱትን ሶስት ሰዎች እነግራቸዋለሁ። አንደኛው ኢንጎ ስዋን ይባላል ይሄ ኮንትሮል ሪሞት ቪውንግ ወይም ደግሞ ሲአርቪ የሚባለውን ሜተድ ወይም መንገድ የአዘጋጃ እሱ ነው። የሆነ ሰው የሚከታተላቸው ሰው መኖር አለበት። ኮንትሮልድ የሆነ ኤንቫይሮንመንት ውስጥ ነው ነው የሚከታተላቸው ሰው አለ፣ ጋይድ የሚያደርጋቸው ሰው አለ። እሱን ኢንጎ ስዋን የሚባል ሰው ነው ክሬት ያደረገው ወይም ዴቨሎፕ ያደረገው። እንዲሁም ደግሞ ፓትራይስ የሚባል የበፊት ፖሊስ ኦፊሰር የነበረ ሰው ነው፣ ይሄ ሳይኪክ ስፓይ በመሆን የኢቨን በዛን ጊዜ የራሻዎች የሚሊተሪ ቤዝ የት እንዳለ ሊደርስበት የቻለና መረጃውን ቆፍሮ አምጥቶ የሰጠ ለአሜሪካኖቹ ያገዛቸው የፖሊስ ባለሙያ የነበረ ሰው ነው። ከዛ በመቀጠል ደግሞ ጆሴፍ ማክሞንግል የሚባል ሰው ይሄ፣ የአርሚ ኢንቴሊጀንስ ኦፊሰር የነበረ ሰው ነው። ይህ ሰው ደግሞ በጣም ታዋቂ የሆነ ሪሞት ቪወር ሲሆን ምንድን ነው ያደረገው? የሶቪየት ባህር ውስጥ ሰርጓጅ መርከብ አዳርን፣ እሱን ሴክሬት የሆነ ፕሮጀክታቸውን ፈልፍሎ አግኝቶ አሜሪካኖቹ እንዲያውቁ ያደረገ ሰው ነው። ከዛ በኋላ ግን በ1990ዎቹ አጋማሽ ሲአይኤም እንዲሁም ዲፌንስ ኢንቴሊጀንስ ዲክላሲፋይ አደረጉና ፕሮጀክቱ እንዲቋረጥ ተደረገ። ስታርጌት ፕሮጀክት የሚባል ነበር፣ ይሄ ፕሮጀክት ማለት ነው። በዚህ ውስጥ የሞኖሮ ኢንስቲትዩት በጣም በሰፊው ትልቅ ሚና ተጫውተዋል፣ በተለይ ብዙዎቹን ሰዎች በማሰልጠን ሞኖሮ ኢንስቲትዩት እስካሁን ድረስ ይህን ኤብሊቲ ሰዎች እንዲያገኙ ከዛም ባለፈ በተለይ ደግሞ የኤስፒ ወይም ደግሞ ሴንሰሪ ፐርሴፕሽን አውት ኦፍ ቦዲ ኤክስፒሪየንስ እንዲኖራቸው ሰዎች ሰልፍ ኮንትሮላቸውን ለማዳበርም እንዲጠቀሙበት እስካሁን ድረስ በግል ስልጠናውን ይሰጣሉ። ሄሚሲንክ የሚባል ፕሮግራም አላቸው። የሲአይኤን ሪሞት ቪው እንዴት አድርገው እንደሰሩት ልንገራችሁ። እዚህ ስክሪኑ ላይ እንደምትመለከቱት ፕሮጀክት ነምበሩ ቲኤንጂ 0209 በመባል ይታወቃል። በሰዓት 1988 ዲሴምበር አምስት ላይ የተካሄደ ስራ ሲሆን ዘጠኝ ሰዓት ከ15 ጀምሮ እስከ 10ሰ45 ለአንድ ሰዓት ተኩል የቆየ ፕሮግራም ነው። የቪወር ይህንን እንዲያይ ስራውን የተሰጠው ሰው 032 የሚል ኮድ የተሰጠው ሰው ነው። ሜቶዶሎጂው ደግሞ ሰጀስቲቭ የሆነ ክራይ እንዲያደርግ ኢሞሽነሊ በጣም ኢሞሽነሊ ኢንቴንስ የሆነ ፕሮግራም እንዲጠቀም ነው የተደረገው። ይህንን ታርጌቱን አይደንቲፋይ እንዲያደርግ ኮኦርዲኔት ተሰጦታል። ኮኦርዲኔቱ 266 ዲጂት ያላቸው ቁጥሮች ናቸው። ቅድም እንደገለጽኩላችሁ 78 14 ከ14 10 የመጀመሪያው ዲጂት 6 ዲጂት ቁጥር ነው። ከዚ 1101 21 ነው። ምንድነው ባዶ ሽት ወረቀትና ሁለቱ ቁጥሮች ብቻ ነው የሚሰጠው። ኢሞሽናሊ ኢንቴንስ የሆነ በማልቀስ መንገድ ተጠቅሞ ኤክስፕሌን እንዲያደርግ ነው የተፈለገው። ታርጌት የትሬኒንግ ታርጌቱ ደግሞ 0209 በሚባል ኮድ የተሰጠው ዘአርኮፍ ኮቬነንት ነው። ኦኬ ምንድነው ያደረገው ይሄ ሰው ይህንን ፕሮጀክት ካየ በኋላ ከታች ኤክስፕሌን የተደረገው ወይም ደግሞ የተጠቀሰ ነገር አለ እሱ ምንድን ነው ታርጌቱ፣ ኮንቴነር ከኮንቴነር ውስጥ ደግሞ ሌላ ኮንቴነር አለ። ይሄ ኮንቴነር በእንጨት በወርቅና በብር የተለበደ ነው ይላል። ይህንን ኮንቴነር የሚጠብቁት መናፍስቶች አሉ ነ ማንም ሰው መቅረብ መንካት አይችልም እነዛ መናፍስቶች ያቃጥሉታል። ብዙ ሰዎች እዛ ቦታ ሲደርሱ እንደሚቃጠሉ እና የሚጠብቁ ሰዎች ደግሞ ልክ አረብኛ የሚመስል ቋንቋ የሚናገሩ ሰዎች ናቸው። ነጭ የለበሰ በጣም ብዙ ሰው አለበት በአካባቢው ነጭ የለበሱ ብዙ ሰዎች አሉበት። መንካት አይቻልም። አንደርግራውንድ፣ እርጥበት ያለው በጣም ቀዝቃዛ ክፍል ውስጥ ነው የተቀመጠው። ሳጥኑ አለ ከሳጥኑ ውስጥ ደግሞ ሌላ ሳጥን አለ። ግን ዙሪያውን የዚህ ዓለም ያልሆኑ ምናሉ መንፈሶች አሉ የሚጠብቁት። መላእክት ሊሆኑ ይችላሉ እንግዲህ በእኛ አመለካከት መላእክት ይጠብቁታል። ያንን በደንብ አድርጎ ነው ኤክስፕሌን ያደርገው ኢቨን ምንድን ነው የሚለው ስለ ቦታው ሲገልጽ ልክ መስጊድ የሚመስል ምናለው? ከላይ ጉልላት አለው ይላል። ኤክስፕሌን ሲያደርግ ስለ ጉልላቱ ከዚህ ስዕሉ ላይ እንደምትመለከቱት ኤክስፕሌን አድርጎ የጉልላቱን እንትን ቅርጽ አስቀምጦታል የሞስክ ዶም የሚመስል ነገር አለው ነው የሚለው። በቃ ሲአይኤ ወይም ደግሞ ዲፌንስ ኢንቴለጀንስ ስለሚፈልጉት ማግኘት ስለሚፈልጉ ስለነበረ የተጠቀሙት ሜተድ ምንድን ነው ስፔሲፊካሊ ሪሞት ቪው በማድረግ አንድ ሰው እዚሁ አሜሪካ ነገር ሆኖ በዓለም ላይ ስለላ እንዲያደርግ መካከለኛው ምስራቅ የሚመስል ነገር ነው ግን ሰዎቹ ምንድን ነው ያለው ጥቁር ዓይን ያላቸው ጥቁር ፀጉር ያላቸው ዳርክ ዳርክ የሆኑ ሰዎች ናቸው የሚለው። የሆነ ቦታ አንድ እህታችን ሲአይዎች እንዳገኙት ነው ኤክስፕሌን ያደረጉት ስትል ነበር፣ አገላለጿ ትክክል ስላልሆነ አይነው ጎበዝ ልጅነት፣ ግን እዛ ላይ ማስተካከያ ቢደረግበት ጥሩ ነው ብዬ አስባለሁ። ሲአይዎቹም ሆነ ዲፌንስ ኢንቴሊጀንስ በአካል አይደለም ያዩት ምንድን ነው ያደረጉት ሪሞትሊ ነው ቪው ያደረጉት። ሪሞት ቪው ለማድረግ አንድ ሰው ጨለማ ክፍል ሊሆን ይችላል፣ ባዶ ክፍል ብቻ ግን ቁጭ ብሎ ወረቀትና ኮኦርዲኔት ብቻ ነው የሚሰጠው። ስለምን ራሱ እንደሚፈልግ እንኳን አይነገረው። ቀጥታ ግን ያንን ተጠቅሞ ሄዶ እንዲያገኝ እና ያንን መረጃ እንዲያመጣ ነው የሚፈልግ። በስነስርዓት ተገልጿል። የሲአይኤ ፕሮጀክት ዌብሳይታቸው ላይ ታገኙታላችሁ፣ ሙሉ ዲስከሽኑን። ፕሮጀክት ሰንስትሪክ ይባላል። ፕሮጀክት ሰንስትሪክ የሚባል ፕሮጀክት ነው። በዛ መንገድ ለማግኘት ሙከራ አድርገዋል። ሌሎችም የሪሞት ቪው ኤክስፕሬን የተደረገባቸው ብዙ ፕሮጀክቶች አሏቸው። እነሱን ማግኘትም ማንበብም መረዳትም ትችላላችሁ። በአካል ግን ሂደው አላገኙትም። ሪሞት ቪው በማድረግ ግን በደንብ አድርገው እኛ ሊትራሊ የምናውቀውን ነገር በስነ ስርዓት ኤክስፕሌን አድርጓል። መርሳት የሌለባችሁ ያ ሰው ምንም የሚያውቀው ነገር የለም፣ ስለታዘዘው ትዕዛዝ ምንም ነገር አያውቅም። ታሳዊት ወርክስ ሪሞት ቪውንግ እንዴት ነው የሚሰራው? ኮኦርዲኔት ብቻ የሚሰጣችሁ ስለምን እንድትፈልጉ እንደተፈልግ እንኳን አይታወቅ። ግን ትሬኒንግ ይጠይቃል በጣም ረዥም አመት ትሬኒንግ። በዛ መንገድ ያን ብቻ አይደለም፣ ሌሎችም ነገር እንደሚፈልጉ እርግጠኛ ነኝ። ይሄ ነው ሌላ ነገር አይደለም። ሰሞኑ ኢንተርኔት ላይ ሲዘዋወር ስላየሁት ጠቃሚ መረጃ እንደሆነ ስለገባኝ ለዛ ነው ያቀረብኩላችሁ። በድጋሚ አመሰግናለሁ። ላከማርያም ላይ ሰብስክራይብ ማድረግ፣ ላይክ ማድረግ፣ ኮሜንትና ሸር ማድረግ አትርሱ። ታንክዩ